አማራ ክልል ሀገሪቱን ሊለውጥ የሚችል የማዕድን ሀብት ያለው መሆኑን በተግባር እያረጋገጠ ነው ሲሉ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ገለጹ። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለን ጨምሮ ከፍተኛ የስራ ኃላፊዎች በባህር ዳር ከተማ በ687 ሚሊዮን ብር የተገነባውን አርዲ ቀለምና እምነበረድ ማዕድን መፍጫና ማሸጊያ ፋብሪካ የሙከራ ምርት እንቅስቃሴን ተመልክተዋል። ከስማቸው እሸቴ ተጨማሪውን እንከታተል። አርዲ የግንባታ ዕቃዎች የግል ማህበር በባህር ዳር ከተማ በቀለምና ምነበረድ ማዕድን መፍጫና ማሸጊያ የስራ ዘርፍ ከተሰማሩ ፕሮጀክቶች መካከል አንዱ ነው። ፋብሪካው በ2013 ዓ ም ግንባታው ተጀምሮ በአሁኑ ወቅት ወደ ሙከራ ምርት ገብቷል። የፕሮጀክቱን የሙከራ ምርት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለን ጨምሮ፣ በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር ሰማ ጥሩነ፣ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ዶክተር ደረሳሉና ሌሎች ከፍተኛ የስራ ኃላፊዎች ተመልክተዋል። የአርዲ ማኑፋክቸሪንግ ዋና ስራ አስፈጻሚ አቶ አንዷዓለም የሸዋስ ፕሮጀክቱ 687 ሚሊዮን ብር ፈሰስ የተደረገበትና በስራ እድል ፈጠራ ዘርፍ ጉልህ ድርሻ እየተወጣ ያለ ነው ብለዋል። ፋብሪካው ሰፊ ቦታ የሚፈልግ በመሆኑ የማስፋፊያ ቦታ እንዲሰጣቸው ጠይቀዋል። አንድ አመት ባልሞላ ጊዜ ውስጥ ከ290 በላይ ሰራተኞችን ይዞ እየተንቀሳቀሰ ስለሆነ ያለን እዚህ በላይ ለመሄድ ያለን ችግር የቦታ ጥበት ያለንን ድንጋይ እና ያለንን ካልሸም ለማስቀመጥ በጣም ችግር ስላለ እንጂ ካለን አሁን ከ294 ሰራተኛ በላይ የምነድ እና የምንጓዝ መሆኑን አርዲ ያረጋግጣል። የአማራ ክልል ማዕድን ሀብት ልማት ቢሮ ምክትል ኃላፊ አቶ ታምራት ደምሴ በበኩላቸው በክልሉ ለስራ እድል ፈጠራና ለውጭ ምንዛር ግኝት ጉልህ ድርሻ ያላቸው የማዕድን ሀብቶች መኖራቸውን ገልጸዋል። ክልላችን መጠነ ሰፊ አይነተ ብዙ ታምራዊና ምስጢራዊ እጅግ ውድ የሆኑ ማዕድናት ያለበት ክልል ነው። እስካሁን ድረስ በዘርፉ የተከናወኑ ጥናቶችና የምርምር ግኝቶች እንዳረጋገጡት በአምስት ዘርፍ የሚመደቡ አርባ የሚደርሱ ማዕድናት እንዳሉን ማረጋገጥ ተችሏል። ዛሬ የምናስመርቀው አርዲ የግንባታ እቃዎች የግል ማህበር ሀገራችንን ወገቧን ከሚያጎብጧት የውጭ ምንዛሬ ወጪ በመታደግ ተርታ የተሰለፈ በመሆኑ እና ሰፊ የስራ እድል ለመፍጠር ወደ ዘርፉ መግባታችሁ በራሴና በቢሮ ስም ላቅ ያለ ምስጋና አቀርባለሁ። ባህር ዳር ከተማ የኢንቨስትመንት ተመራጭነቷ እያደገ መምጣቱን የገለጹት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለም አርዴ የግንባታ እቃዎች ማምረቻ ድርጅት ችግሮችን ተቋቁሞ ወደ ሙከራ ምርት መግባቱ የሚደነቅ ነው ብለዋል። የልማት ማስፋፋት ትልቁ ማነቆ አንደኛው ካፒታል ነው። በሀገራችን በነበረው ስርዓት የተነሳ አቅም ያለው ባለሀብት አልነበረም። በተመሳሳይ የቴክኖሎጂ አቅማችንም በዚያው ልክ በጣም ዝቅተኛ ነው። ስለዚህ እነዚህን ውጣ ውረዶች አልፎ እና አሟልቶ ከውጭ የሚገቡትን እቃዎች በሙሉ አምጥቶ እና ሰርቶ ለማምረት መብቃት ታላቅ እድገት ነው። ብዬ አስባለሁ። በአማራ ክልል የማዕድን ዘርፉ ለረጅም ዓመታት ትኩረት ሳያገኝ መቆየቱን ያነሱት ርዕሰ መስተዳድሩም ከቅርብ ጊዜ ወዲህ በተሰጠው ልዩ ትኩረት ሀገሪቱን ለመለወጥ የሚያስችል አቅም ያለው መሆኑን አረጋግጠናል ብለዋል። አማራ ክልል ከዛሬ ቀደም በማዕድን ታዋቂ አልነበር፣ ነገር ግን አሁን ስንመረምረውና ስንፈትሸው በጣም በርካታ ይህን ክልል አይደለም ሀገሪቱን ሊለውጥ የሚችል የማዕድን ሀብት እንዳለን እንገነዘባለን። ስለዚህ ይሄን በማወቅ አሁን ባለሀብቶች በየዘርፍ የእብነበረድም የግራናይትም የቀለምም የሲሚንቶ ፋብሪካም እና ሌሎች ማዕድናትን በመፈለግና በማልማት ከፍተኛ ጥረት እየተደረገ ነው ያለ የክልሉ መንግስት፣ በተለያዩ ኢንቨስትመንት ዘርፎች ለተሰማሩ ባለሀብቶች ቀልጣፋና ምቹ አገልግሎት ለመስጠት በቁርጠኝነት እየሰራ መሆኑን የተናገሩት ርዕሰ መስተዳድር ዶክተር ይልቃል ከፋለ፣ የተሰጣቸውን ቦታ በአግባቡ ተጠቅመው የማስፋፊያ ጥያቄ ለሚያቀርቡ ባለሀብቶች ፈጣን ምላሽ እንደሚሰጥ ነው ያረጋገጡት። የሚያጋጥም ውጣ ውረድ ቢኖርም እንኳን የአገራችን ነውና አብረን በመጋፈጥ እና በማስተካከል ለማልማት ባለሀብቶች ቆርጠው መነሳት አለባቸው። ቦታ መንግስት ለመስጠት እና ባለሀብቱን ለማገልገል ቁርጠኛ ነው። የክልሉ መንግስት የሚያለሙ እውነተኛ ቁርጠኛ ለሆኑ ባለሀብቶች አስፈላጊውን አስፈላጊውን መሬት የሚያቀርብ መሆኑን አረጋግጣለሁ። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለን ጨምሮ ከፍተኛ የስራ ኃላፊዎቹም የቢአይካ ኢንጂነሪንግ አካል የሆነውን ኮከብ የግራናይት ፋብሪካ የስራ እንቅስቃሴንም ተመልክተዋል።